ግን ደግሞ ተፈሪ በገዛ ቤቱ ነጻነት እንዳያጣና እንዳይሳቀቅ አትንገሪው ብላኝ ነበር ያልነገርኩህ። ለካኔም ሌላ አመም ወኝባት ነበር በአባት ስትሸሽና ስታለቅ ሲኖረችውን እድሜዋን ለአንድ ቀን ለአንድ ቀን እንኳን ሳላስደስታት መሙቷል። ይሁን ግድ የለም። በምድር ሆና ያላየችሽን በሰማይ ሆና ታይሽ ይሆናል። እሷ ሰራተኛ አይደለች እንዴ? ምንድን ነው ይሄን ያክል ማለቴ? ሐዘኑ ጎድቷታል። እና ምን ያክል ትወዳት ነው? አዎ፣ እሱስ ልክ ነሽ። ፋንቱ በጣም መልካም ሰው ናት። የሰው ፍቅር የሰው ሙድር ስላላት ነው የሁሉ ሰው እንደዚህ እያለቀሰላት ያለ። አንተ እኮ ልጅ ነህ፣ ማጥፋት ኖርማል ነው። ደግሞ እኮ በመጨረሻ ጊዜ ፋንቱን አስደስታታል፣ ነ አትዘነሽወ አንድ አባት ጋር ደርሼ ልምጣ ያለችው የእነሱ አባት ይመስሉኛል ሰዓቱ ስምንት ሰዓት ስምንት ተኩል አካባቢ ነው። ገዳዮቿን አግኝቼ እበቀልላታለሁ። ያልተኖረ ልጅነቷን እንበሆን አስመልስላታለሁ። ግቡ፣ ግባ የእኔ ልጅ። ሰላም እንዴት ነው? ሰላም ይልልሽ። ናግባ ናግባ፣ እባክህ ቁጭ በል። ሰሞኑን ደግሞ እያየሁ አይደለም እየጠፍተ ነው። እባክህ አሎ። አጋጣሚ ሆኖ ጠፋሁ እንጂ የተፈጠረውን ነገር ጓደኞቼ ሲነግሩኝ ቶሎ ነው የመጣሁት። አዎ ፈጣሪ የወደደውን አደረገ። ምን ይባላል? ነፍሷን በአጸደገነት ያኖሩ ነው እንጂ። በጣም አዝናለሁ አጎቴ ፋንቱ በጣም መልካም እናት እንደነበረች እኔም እመሰክራለሁ። ሰው በልቶ እንኳን የማይጠገብኝ መስላት መልካም እናት ነበረች። እውነት ነው፣ ነበረች፣ ሆኖ ቀረ እንጂ የሰው ልክ ነበረች። ፈጣሪ ያጽናህ እኮ እቴ። ልክ ስሰማ እናቴን አጧት ያክል ነው የተሰማኝ። ብቻ ሁሉም ነገር ለበቁ ልክ ነው እንደው ልጄ ምን ተከሰልክ? አይ ምንም አልሁን። ካባይ ጥሩ ሙሉ አይደለሁም። ቅዱስ ስለመጣ እናመሰግናለን። በቃ አባይ ኒል ግባ ልጄ። በእናቱ ሞት እጅግ በጣም ተጉርቷል። አዘኑ እጅግ በጣም ጉርቶታል። ለነገሩ እናትንና ሚስትን የሚያክል ነገር ማጣት እጅግ በጣም ከባድ ነው። እውነት ነው፣ ይገባኛል ግን አክስቱ እንዳለች ሰምቻለሁ። እሷ ታጽናናለች ብዬ ተስፋ አረጋለሁ። ያው በትንሹ ልክ ነው። ቢያንስ ብቻውን አይደለም። ቆይ ፀደይ ይዳነው ከመጣ ይቀር እሷን ማግኘት ጓሮ ጓሮ ናት። ሂድና ያት። ታዲያ ምሳ በልታት። ሄድ ሚኔ ልጅ አ ይቅርብኛ ኮታ አሁን በልቼ የመጣሁት ታይቻለ። መልካም በቃ ሂድ፣ ጓሮ ናት ያየት ደግሜ ያልመጣ የሚያልኩሽ ጉባ በፊት ሁኔታችን እንጂ ስታዝኝ መሄድ አስችሎኝ አይደለም። ቅዱስ እናት ይቆሙች አውቃለሁ። ወይዘሮ ፋንቱ እኮ ለሁላችንም እናት ነበሩ። ግን በቃ ፈጣሪ ከዚህ በላይ አልፈቀድላቸውም። ሁሉም ነገር ነው ግራ ይገባኝ። የማደርገው የማስበው ነገር ሁሉ ነው ግራ ይገባኝ። ቅዱስ የምትረዳኙ ላይ መስለኝ፣ ጸዲ፣ አንቺ እኮ እንደዚህ መሆን የለብሽም። ሀዘኑ ከኔም ከአንቺም በላይ ለሉልና ለተፈሪ ከባድ ነው። አንቺ በርትተሽ እነሱን ማበርታት ነው ያለብሽ። ከኔ በላይ በፋንቱ ሞት የሚጎዳ ሰው የለም። እኔ እኮ መሰረቴን ማንነቴን እኮ ነው ያጣሁት። ቆይ እንዴት ነው ከባላና ከልጇ በላይ አንቺ ትላንት መጠሽ ልታስቢላት የምትችሉ? ጸዴ፣ እስኪ አስቢ። ምክንያቱም ፋንቱ ወላጅናቴ ናት። አሁንስ እንደ ወላጅ እናቴ ነው ማየት ብሎ ማለት ሰልችቶኛል። በቃ እውነቱ ፋንቱ ወላጅ እናቴ ናት። ስጋዬ፣ ደሜ ሁላ ነገሬ ናት። እሱ ደግሞ ምን ማለት ነው ፀዴ? ቆይ እንዴት ነው ፋንቱ ላንቺ እናት መሆን የምትችለው? ሁሉንም ነገር ለነ ተፈሪ መናገር አይቀርም ግን እስከዛው ድረስ ይሄ ምስጢር በኔና ባንተ መሀል ይቅር እሺ። ቆይ ምንድን ነበር የተፈጠረው? ተፈሪን ከማግባቷ በፊት ባለፈው ህይወቷን፣ ተደፍራ ነበር የወለደች? ትዳሩን ለይዛ ነበረ። ባለቤቷ እንዳረፈ ተፈሪን አገባችሁ። ያኔ ነበር እኔን አክስቴ ጋር ጥላኝ እሷ እዚህ ቤት የመጣችሁ። ይህንን ነገር ተፈሪ እንዴት እስከ ዛሬ አያውቅም? ያለውን ነገር አስረዳለሁ፣ ግን በአንድ ነገር እንድታግዘኝ ይፈልጋለሁ። በምን? የእናቴን ገዳይ እንድታፋልገ እኔ መጠረጥ አባቴ አባቴ እኔ ጋር አትመጭም ነበር። ደግሞ ቅድም ሲያወራሽ የነበረው ማን ነው? ስለምንድን ነው የሚያወራሽ? እሱ ምንም አላለኝም። እኔ ነኝ ያልኩት። አሁን ላይ በማስበው ጉዳይ ሊረዳኝ የሚችለው እሱ ብቻ ነው። በምን ጉዳይ ነው የሚረዳሽ? ብቻ ፀደዬ፣ እኔ ያሰብኩት እንዳልሆነ ተስፋ አለኝ። አዎ፣ የእናቴን ገዳይ እንዳገኝ ይረዳኛል። አባቴም ሆነ ማንም የእናቴን ደም መበቀል አለብኝ። ለእሱ ደግሞ እሱ ብቻ ነው ሊያግዘኝ የሚችለው? እንዴት ነው እሱ ሊያግዝሽ የሚችለው? እናትሽ መሆኗን ነገርሽው እንዴ? አዎ ነግሬዋለሁ። አሁን ላይ ማንም አወቅ አላወቀ ለእኔ ምንም ግድ አይሰጠኝ። ግፋ ቢል በሞታ ማግስት እንዳትወቀስ ነው እንጂ እኔ ላይ ምንም የሚያመጣው ችግር የለም። የእናትሽን ገዳዮች እኮ ለማግኘት ቢሆን አንቺ ልጇ መሆንሽን እኮ አለማወቅ ይሻል ነበር። ይህም መናገር አልነበረብሽም። አሁን ላይ ስለ እኔ ምንም የሚያሳስበኝ ነገር የለም ብቻ ብቻ የሚሰማኝ ምንድን ነው ታውቂያለሽ? ቅዱስ ማመን እንደምችል ብቻ ነው። እንጃ ምን እንደምልሽ አላቅም። ይህን ነገር ከማድረግሽ በፊት አማክረሽኝ ቢሆን አታድርጊው ነበር ምልሽ። ግን አንዴ የሆነ ሆኗል። ቆይ በምንድን ነው ሊረዳሽ የሚችለው? ይኸውልሽ እዚህ ሰፈር ውስጥ ያሉት ስንት ልጆች በአጠቃላይ ያውቃቸዋል። እናቴ የተወጋችሁ ወይ ደግሞ የሆነ የደረሰባት የዚህ ሰፈር ሰው ነው የሚመስለኝ። ምክንያቱም ከዚህ ቤት ልክ እንደወጣች ነው ወዲያው ጉዳቱ የተፈጸመባት። ታዲያ ይህን ነገር እኮ ለማድረግ እኮ እዚህ ሰፈር መሆኑ አይጠበቅባቸውም። ከሌላ ሰፈር መጥተው እኮ ሊከታተሉ ይችላሉ። ግን ቢያንስ ደግሞ አንድ ሰው አይቷት ሊሆን ይችላል። በዛ ላይ ደግሞ አስጨናቂ ሜት እንዳለ እንዳውቅ ያግዘኛል። ራስሽን አደጋ ውስጥ እንዳትከች በጣም እየፈራው ነው። ተጠንቀቂ። እኔ እንድትጎጃ አልፈልግም። ግን ከአሁን በኋላ ምንም ነገር ለማድረግ ካሰብሽ ለእኔ ንገሪኝ፣ እሺ። ሳታማክሪኝ ምንም ነገር እንዳታደረጊ፣ እሺ። ውብዬ አንቺ አትጨነቂ፣ እሺ። ከዚህ በኋላ ምንም ነገር ሳደርግ እናቅሻለሁ። ከይዙሽ እንግዲህ እኔ ያለሁልሽ ደግሞ ለምንም ነገር፣ እሺ። አበዬም ቢሆን ትንሽ ስላመመኝ ነው መምጣት ያልቻልኩት። ሲመቻ ትደውልና ታውራኝ ብሎሻል። እሽ፣ ችግር የለውም። ደውላቸዋለሁ። ደግሞ ተመስገን አንቺ አጠገቢ ስላለሽ ራሱ ተመስገን አለሁልሽ እንዳታስቢ። ይልቅ ምግብ ላቅርብልሽ፣ እንደሰውነት ሽምቁጡ ልግ ብሏል። እሺ መጣሁ በቃሽ። ዛሬም ልክ እንደ ትላንትና ቁጭ ብላ እያዘንክ ነው። ሞተው እንደሆነ አንድ የሞት አለ። ራስን አትግዱ። አንቺ ግን ምን አይነት ጅብ ነሽ? ምን አይነት አጋስስ ሰው ነሽ? ቆይ ግን ትንሽ እንኳን የሰው ባህርይ የለሽም? ለሰው እንኳን አታዝኝም? የሞተ ሰው እንዴት ነው ማያሳዝንሽ? እኔ ለሞተ ሰው ማልቀስና ማዘን እሱን መጥቀም ሳይሆን ራስን መግባት እንደሆነ ማስብ ብልህ ሰው እንጂ ክፉስ አይደለሁም። ይሁንልሽ ግን ይኸውልሽ አንድ ነገር ልንገርሽ፣ ፊቴ እየመጣሽ ማለት ነው ልቤን አታድክም። እኔ ብዙ የሚያሳስበኝ ነገር አለ። ምን አለበት፣ ምን አለበት፣ አዘነኝ እኮ በቅጡቡ ወጣ። ለካ ሴዛኔ ለእኔ እንዴ ነበር ያዘንከው ያለቀስከው? ደሞ እርግጠኛ ነኝ፣ እኔን ከሷ በላይ ተወደኝ ነበር ነበር። ምን አለበት ድብንባልሽ፣ ምን አለበት በሞትሽ፣ ምን አለበት ከፋንቱ ቀድመሽ አንቺ ድብንባልሽ። ለነገሩ መቼ እንደሞትሽ ታውቂያለሽ? አንቺ ከሞተ ሰው ጋር ራስሽን እቁም እያለሽ ያወዳደርሽለት ነው ለነገሩ ከአንቺ ይልቅ የሞተችው ፋንትሽ በደንብ አድርጋ ነው የምትበልጥሽ እኔን ለማናደድ የማትፈነቅለው ድንጋይ የለም አይደል ተፈሪ ፍቅር እንዳልቀነሰ በደንብ አውቃለሁ። ግን ይሄ ውሻ የምታደርገኝን ነገር አቁም ውሻ ውሻ እኮ ነሽ ውሻ ነሽ ምን ታመጫለሽ የሰው ክብር የሌለሽ ውሻ ለነገሩ እኔ ነኝ ጥፋተኛ ካንተ ጋር በሰላም ለማውራት መሞከሬ አንቺ ልጅ ስነ ስርዓትሽ ነች። ከፊቴ ዞር በይልኝ፣ አለበለዚያ በእጄ ሰላም ነው የምትሆኝው። ይሄ ልጅ ተናግሬያለሁ። ጭፍራ ሴጣ ይግቡ ደና አይደለም። ፀዴ ውስጥ የሰላም አልሰጥ ብሎኛል። አላቅም ጸጸት ሊገልኝ ነው። ፋንቱኮ ከልባው መድረቃ ነበር የሞተችው እናም ባንተ ደስተኛ ነበር። ሉል አንተ ምንም የምትጨነቅበት ነገር የለም። ለምን አልቆጭም። ለአመታት ኮፊት ስነሳት ሳመናት ጭቃት አልፎም እጄን ሳነሳባት ነበር። ፋንቱ ግን በምላሹ ለኔ መልካም ሰው ነበረች? ሉል አንድ ጥያቄ ልጠይቅ። ሁለት ሰዎች እኩል እድሜ የተሰጣቸው እንበል 50 አመት አንደኛው አርባ ዘጠኝ አመት በሙሉ ሲዘሙት፣ ሲሰርቅ፣ ሲዘርፍ ኖረና ልክ 50ኛው አመት ላይ በጸጸት መስአገባ። አንደኛው ደግሞ አርባ ዘጠኝ አመት በሙሉ የተራበን ሲያበላ፣ የተጠማን ሲያጠጣ፣ የተቸገረን ሁሉ በችግሩ ሲደርስ፣ በጽድቅ ሲኖር ኖረ። ልክ 50ኛው አመት ላይ በዝሙት በኃጢአት ቢሞት የቱ ይመስልካል? ጻድቅ በቅድስና የኖረው ነዋ። አይደለም በቅድስና ከኖሩ የበለጠ በቅድስና የሞተው ይጸድቃል። እድሜውን ሙሉ ሲሰሩ የነበረውን ኃጢአት በአንድ አመት ጸጸትና ንስሐ አጥፍቶታል። ያኛው ግን በቅድስና ኖሮ በትቢት ስለሞተ ቅድስናውን አጥቶታል። እሱ ከኔ ውስጥ ጋር ምን ሊያገናኙ ይችላል? አንተም ከፋንቱ ጋር ያሳለፍካቸው መልካም ቀናቶች ሁሉንም መጥፎ ቀናቶችን የመሻር አቅም አለው። ምን አለ ሁሉም ነገር እንደምናውራው ቀላል ነገር ሆኖ ባደረግኩት ይህን ሁሉ ነገር ያስከፍለኝ ትግስት ማጣቴ ነው፣ በቃ ሁሉንም ነገር ለመርሳት ሞክል። ሁሉም ያልፋል ጸዲ። አንቺ እንደዚህ ያጽናናሽን ቃል ባቆና ቢያጽናናኝ ደስ ይለኝ ነበር። ምናልባት ማድረግ ላለብኝ ነገር መበርታት የግድ ነው እንጂ ከአንተ የበለጠ ተጽናናች አይደለም። ምን ማለት ነው? እሱ ደግሞ ሁሉንም በጊዜው ነግርሃለሁ። እንደ ይውዳር ዛሬ ማን ቸነሽ እንዴ? ስራ ይስራ መስሪው። ቆይ ፀደይ ስራዋ ምንድነው? የቤት ሰራተኛ ሳይሆን እኮ የቤቱ ልጅ ነው የምትመስለው። አረ እኔ ራሴ ነኝ አንቺ ረፊ እኔ እሰራዋለሁ ያልኳት። ምን ነው ችግር አለ እንዴ? ለነገሩ አንቺ ከፈለግሽ እኔ ምን አገባኝ። እንዲሁ ነገሩን ሳስበው ሰራተኛዋ እንደ ባለቤት ቁጭ ብላ እያዘች፣ እንግዳ ከውጭ መጥቶ ስራ መስራቱ ገርሞኝ ነው እንጂ ሰው አብሮ ከኖረ እንዴት ቤተሰብ አይሆንም ብለሽ ነው? ፀደይ እኮ ለዚህ ቤተሰብ አባል ናት። እኔ ግን ነገሩ ምንም አላማረኝም። አንድ እና ሁለት ቀን ትዘን ምንድነው ይሄን ሁሉ ቀን የሚያሳዝናት እንኳን እሱ አብራይ ኖሮ ይቅርና እኔ ለራሱ ለሶስት ቀን ማውቃት እንዴት ወደ ድርብሽ እንዳለ ብታውቂ ደግሞ ፋንቱ በጣም መልካም ሰው ናት በጣም ይገርማል ጥብቅና ቆመሽላታል ቆይ እዚህ ቤት እኔ ከማውቃት ውጪ ሌላ ፋንቱ ነበረች እንዴ ምን ማለት ነው እዚህ ቤት ስቆ እያልታየኝን ማንነት ነው አላት ብላችሁ የምታወሩት እኔ ሳውቃት መልካምነቷና ቀንነቷ ሀገር የመሰከርላት ሰው ናት ወሬ ያለባችሁ ድሮም እዚህ ሀገር እኮ ድሮም ሰው ሲሞት ነው የሚከበረው

ይሄኔ ልጅ ተነስተሃል እንዴ? የተኛ ምስሉኝ እኮ ነው። ላለመቀስቀስ ዝም ያልኩት እንዴ ነው። የትናንትናው ድብር ተለቀቀ? ከትናንትናው ይሻል ይሆናል እንጂ ዛሬም ደህና አይደለም። አባዬ፣ ይልቅ አንተ እንዴት ነህ? እኔ ደህና ነኝ። ደህና ከመሆኑ ውጭ ምን አማራጭ አለኝ ብለህ ነው። እውነቱን ለመናገር መመለስ ብቻል ፋንቱ መመለሳት በጣም ደስ ይለኝ ነበር። የኔ ልጅ አሁን እሱን ተውና ትምህርት ተጀምሯል ስለዚህ አሳብህን ሰብሰብ አድርገህ በርታ ጠንከር ብለህ ወደ ትምህርት መሄድ አለብህ ትምህርት መጀመር አለብህ አባዬ እኔ በዛ ስለ ትምህርት መሆን ስለሌላ ነገር ማሰብ አልችልም ከራሴ ጋር ጊዜ እፈልጋለሁ ኦፍኮርስ ጊዜ እንደሚያስፈልግ አውቃለሁ ግን በቃ የኔ ልጅ አንተ በርትተህ ተኮኖ እኔን ልታበርታኝ የምትችሏል እንዴ ስለዚህ በርታ አባዬ እኔ እንዳልጨነቅ ብለህ ነው እንጂ ከኔ በላይ የተጎዳ ስለዚህ ነው ያለሁበትን ነገር ትረዳኛለህ። ረዳለ ሜልጅ ስለዚህ ሁለታችንም ጊዜ ያስፈልገናል። አባኝ እውነት ነው፣ ጊዜ ያስፈልገናል። ወይ አንተ ልጅ ግን እዛ ግቢ ደርሰ ከመጣ ጀምሮ ልክ አይደለም። የሆንኩ ነገር አለን ምንም አልሆንኩ ታውቃለህ። ወይዘሮ ፋንቱን አንድ ቀንም ቢሆን የማውቃቸው ስለሳቸው መልካምነት ስሰማ ውስጥ የተረበሸ ምን ይደረጋል እንግዲህ፣ አንዴ ሞታለች። ጸዲ ግን አሳዘነች። ያሉ ዶ ራስዋ አሳዘነ። ከሁሉም በላይ ግን የጸዲ ነው የሚያሳዝኑ ማለት ማለቴ ላሰራው አላት ፍቅር በጣም ያስቀናል። ብቻ ግን በጣም ተጉርታለች።

አዲ አዲ እንዴት ነሽ? በረታሽ? ወዴ ደህና ነኝ። እምትክ ፊትሽን ፈታሽ፣ እንዴት ተሻለሽ? በጣም እኮ አይተሻለሽ። እድሜ ለፋንቱ ተሻለኝ እኮ ደሞታኝ። ምንም ጭረት እኮ ያለበት አይመስልም። ግን ያን ሁሉ ለፍቼ ገንዘቤን ጨረስኩ ብለሽ እንደዚህ በአንዴ መዳነች አስገርሙኛል። ምናልባት ፋንቱ ከልቡ አስባበት ገንዘቡን ስለሰጠችኝ ይሆናል። ፈጣሪው ተጨምሮበት የዳንኩት ይህ የሚገርም ለውጥ ነው። ብቻ ግን አንቺ እንኳን ደስ አለሽ። የፋንቱ ገንዘብ አንቺ ላይ ሰርቷል። ታይ እንጂ ሰርቷል አይደል? ለነገሩ ልክ ነሽ ሰርቷል። ለራሷ መጥፊያ ነው ያልኩላት። በራሷ ገንዘብ ነው ሰው ልክ ያስወጋኋት። እውነት ነው እውነት ነው። ይሁን ተመስገን። እቤት ስሆን እኮ እየተጨነኩ ስለሆነ ነው እዚህ መጥቼ የቆምኩት። እውነት ነው። የለመዱን ሰው ማጣት በጣም ከባድ ነው። ግን እሱ ለባሏ ነው እንጂ ለእንጀራ ልጇና ለቤት ሰራተኛዋ አይሆንም አይደል፣ ምንም ማለት ነው። እሱ ደግሞ ይኸውልሽ፣ የኔ ቆንጆ፣ በሀዘን ሰበብ ስራ ካቆምሽ በጣም ብዙ ጊዜ ቆይተሻል። እሱ ደግሞ ከበቂ በላይ ነው። አሁን ራስሽን አረጋግተሽ ወደ ስራ መመለስ አለብሽ። ምንድን ነው የጎደለ ነገር አለ እንዴ? አይ ምንም አልጎደለም። ለአንቺን ቢሆን ሀዘን ላይ ትኩረትሽን ከማድረግ ወደ ስራ ብትመለሽ ይሻላል ብዬ ነው። እሺ ያመሰግናል ስላሰብሽልኝ ምንም አይደል ለአንቺ የተሻለ ነው ብዬ ያሰብኩትን ነገር ነው የነገርኩሽ ምን ሆነሽ ነው አንቺ ልጅ ምንም አልሆንኩኝ ቆይች ምትክ የምትባለው ሴትዮ ግን ልክ ናት፣ ጎዴ አንቺንም ተናገረችሽ እንዴ? እኔ ግን ያለ ሳልሳ የምትናገረው ነገር ልብ ይወቃል። ምንሆን ደስ አላለኝም፣ ለምን እንደሆነ አላውቅም። ዛሬ ግን ሳያት እሷ ላይ የሆነ ሌላ ነገር ነው የታየኝ። ምን ታየሽ? ቆይ ምትክ ፊቷ ላይ ያለው ጠባሳ እንደዚህ በአንድ የሚጠፋ ነበር ማለት ነው? እኔ ምን አውቃለሁ። ምናልባት ከተማ ሕክምና መፍትሄ ካለው አይመስለኝም። ሄሷ ግን እንደዚህ ቶሎ መጥፋቱ አስገርሞኛል። ለነገሩ አንቺ ቀድመሽ ፊቷን ስላላየሽ አይገባሽም። አይ ፀደይ፣ አሁን እኮ ጊዜው ሰልጥኗል። ምናልባት መፍትሄ ሊኖረው ይችላል። ይሆናል ግን ፋንቱ ካደረገቻቸው መልካም ነገሮች ትልቁ ስኬት ይሄ ነው። መታሰቢያነት ለእሷ ይሁን። እሷ ናት እንዲያሳከመቻት አሁን እሷ ናት ብርሰታ እንድታከም ያደረገቻት። ኑሮ ይሄንን ብታይ በጣም ነበር ደስ የሚለኝ፣ ግን አልሆነም። አይዞሽ፣ የዚህን ዋጋ በሰማይ ታገኘዋለች። እሷ አበይ ሁሌ ስሟን አንስቶ አይጠግብም ነበር። እንዴት እንደሚወዳት እናቴ እኮ የምትወደድ ሰው ነበረች። ልክ መሞቷን እንደቡ ላይ ስትነግረኝ ተፈሪ ሚስጥራችሁን ሰምቶ ይሆን አስጨናቂ የሆነ ነገር አድርጓት ይሆን ብሎ ቶሎ ወደ አንቺ ሰደደኝ። ብቻሽን መሆንሽ አስጨንቆት ነበር። ተመስገን ከእናቴ ውጭ የሚጨነቅልኝ የለም። ቤ ተከፍቼ ነበር ግን መጽናኛ ያገኛል። ጣም ይወድሻል። አንቺም እናትሽም መልካም ልብ ስላላችሁ አትፍሪ። እንደ መልካምነቷ ቢሆንም አኖሩ ሞት ባልተገቧት ነበር። አይዞሽ ይህ ዓለም እኮ ፍትሀዊ ስላልሆነ እንጂ ለእናትሽ ሞት ተገብቷት አይደለም። አትዘኝ ደግሞ፣ እሺ። በቃ ትንሽ ራሴ ነሞኛ ገብቼ ረፍትላለች ደህና ነኝ። ለምንድን ነው የጸደይን ስልክ አንስተሽ እዚህ እንድመጣ ያደረግሽኝ? ጸደይ ማለት ለኔ እህቴ ናት። የአባቷ አጎት ልጅ ነኝ። ቅድም ያወራችሁት ሁሉን አውቃለሁ። እና እናማ ልትፈልግላት የምችለው መረጃ እሷን ሊጎዳት እንደሚችል ውስጤ እያመነ ነው። እሷን የሚጎዳ መረጃ እንዴት ላገኝ እችላለሁ? በዛ ላይ ይህንን ማወቅ ጥቅም እንጂ ጉዳት ያለው አይመስለኝም። ሁላችንን መረጃ ፈለክና አገኘን እንበል የእናቷንም ገዳይ ጠቆምካቸው እንበል ከዛም በኋላ ዝም የሚሉ ይመስላል ፀደይ እንድትጎዳ አልፈልግም ቅዱስ ታዲያ እሺ እንዴት ነው ልንረዳት የምንችለው ሁሉንም መረጃ ፈልግ ይላል ግን ለእሷ ከመንገር በፊት ለእኔ ያሳውቀኝ ቢያንስ በእናቷ ምክንያት በበቀል ስሜት ችግር ውስጥ እንዳትገባ እንረዳታለን እሺ ቀድሜ አሳውቅሻለሁ ግን አንቺን እንዴት ማመን እችላለሁ እንደነገርኩ ነው ዴ ማለት ለእኔ አደረዬ እህቴ ዘመዴ ናት። ምንም እሷን ሊጎዳ የሚችል ነገር ላደርግ አልችልም። ስለዚህ እ ስምሽ እና ስልኩን አገኛችሁት? ኦኬ፣ ጥሩ። እንዳልኳችሁ አርቃችሁ ጣላችሁት። በጣም አሪፍ ጎበዞች። ጥሩ ስራ ነው የሰራችሁት። እሺ፣ ቻው። ሰፊ ምን አጣም ነገር? አይ ምንም አላጣም። ውሃ ነበር የፈለኩት። ጠጣው። አትጨነቂ። አረ ምን አስጨነቀኝ? ይልቅ ሰላም፣ ችግር የለም። መድከም የለበትም። በዚህ ላይ መንገዱ ምን ያህል አድካሚ እንደሆነ በደንብ ነው የማውቀው። አንቺንም ቢሆን እኮ ፀደይ ቸኩላ ደውላ ጠራችሽ እንጂ መልፋት አልነበረብሽም ነበር። እንዴት የእናቴን የእህቴን ለቅሶ እቀራለሁ? ለነው መጥቼ እንኳን ባልጠቅማቸው ቢያንስ እርም ላውጣ ብዬ ነው። እሱ እሱ እውነቴን ነው። እኔ እምልሽ ከአስጨናቂ ጋር እኮ ከዛ በኋላ ታይተናናቅ፣ እንዴት ነው ነገሮች ተፈቱለት? የምኑ ያው ከወንድሙ ጋር የነበረውን ሰጣ ገባ እንዴት ነው ነገሮች ተስተካከሉ ወይ ለማለት ነው። አው በመሀልኛ ጋር መጥቶ ነበረ በሽማግሌ ምናምን ሳይ አይቀርም። ብዙም ጠለቅ ብዬ ያላውቅም። መልካም። ፀደይ ትሄዳል። ፀደይ ትንሽ ራሴ ናምን ብለ